ወወልድ በመንፈስ ቅዱስ አህዱ አምላክ አመ ዕሥራ ወሠለስቱ ለወርሃ ጥቅምት በዛቲ ዕለት አዕረፈ አብ ቅዱስ አባ ዮሴፍ ሊቀ ጳጳሳት ዘእስክንድርያ ሙልቆሙ ለአቦ ሊቃነ ጳጳሳት ሀምሳ ወክልኤቱ። እንደ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ጥቅምት 23 በዚህች ቀን ለአባቶች ሊቃነ ጳጳሳት ሃምሳ ሁለተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ ሀገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ደሃ አደግ ሆነ። አንድ እግዚአብሔርንም የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ ወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለመስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀበጵስና በተሾመ ጊዜ ዚህን አባ ዮሴፍን በጎ ጠባዩን የትርፋቱን ዜና ሰምቶ መልእክተኞቹን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም ይሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምሆንም እስካረፈ ድረስ በዚህ አባ አስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህ በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበት ና መሀስብ ከሆነ ጸሐፊ ጋር ሊቀብብስና ይሾሙስ ዘንድ ተስማሙ። ሁሌቶቹ ግን ተቃወሟቸው፣ እንዲህም አሏቸው፦ የአባቶቻችንን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይቻለ ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግል ነውና አሉ። ይህንንም ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚህ ለከበረች ሹመት የሚሻለውን ይገልጥላቸው ዘንድ ከሪግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚህ የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህ በኋላ አባ ዮሴፍን ያመጡት ዘንድ ወደ አስጌጥ እስገዳም መልክተኞችን ላኩ። መልክተኞችም ይህን አባ ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱን ለምናሃለን። የቤቱም ደጃፍ ክፍት ሆኖ ካገኘን ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የባእቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ ባእቱ አስገባቸው። በዚያም ጊዜ ለአባይ ዮሴፍ ሊቀ ጳጳስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበር እነርሱም ወደ እስክንድሪያ ከተማ ወስደው ሊገብስና ሾሙት እንጂ ምንም ምክንያት አልተቀበምንም ምክንያትን አልተቀበሉትም። ወንጌላዊ ማረቆስ መንበርን በተቀመ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ሊሆኑ ዘንድ ጉልጦችን ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምንም ምን ለእያንዳንዱ ቸል የመቸል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር ሀገር የተሾሙት ሁለት ኤጲስቆጶሳት በህዝቡ ላይ ክፉ ነገር በማድረግ በማይገባ አስጨን በማይገባ ስራ አስጨነቋቸው። እንድርሱም በርህራሄና በፍቅር መንጎቻቸው እንዲጠብቁ አዘዛቸው፣ ለመናቸው እርሱ ግን ሰምተው እነርሱ ግን ክፋታቸው አልተመለሱም። በህዝቡም ላይ ችግርን ባበዙ ጊዜ ህዝቡ ሁሉ በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮሁ፣ እሊህን ኤጲስቆጶሳት ከላያችን ካላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን አሉት። አባ ዮሴፍን በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ። ነገር ግን አልተቻለው። ከዚህ በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለዚህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያጉባኤ ከሹመት ስለዚህም በዚያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉስ ሂደው በሊቀጳጳሳት ጳጳሳት አባይ ዮሴፍ ላይ በሀሰት ነገር ሰሩበት። ሊቀጳጳሳት ጳጳሳት አባይ ዮሴፍንም ያመጡት ዘንድ ንጉሱ ወንድሙን ከጭፍራ ጋር ላከው። የንጉሱም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተፈሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ነገር ግን እጁ ወደ ሌላ ዘንድ ብሎ መሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ካንገቱ ወደ ወገው ተመልሶ ልብሱንና ቅናቱን ብቻ ቈረጠ። የንጉሱንም ወንድም ከክፋት ንጹሕ እንደሆነ የንጉሱም ወንድም ከክፋት ንጹሕ እንደሆነ፣ ስለዚህም አምላካዊት ኃይል እንደምትጠብቀው አሰበ አስተዋለ። ወደ ንጉሱን በክብር አደረሰ። ወንድሙ ለሆነ ንጉሱም በእርሱ በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሱም ፈራው አከበረውም። ከዚህ በኋላ ሊከስ ስለከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው እርሱም ስለ ክፋ ስለ ክፉ ስራቸው በጉባኤ እንደተሻሩ እውነቱን ለንጉሱ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሱ አወቀ። ይገድሏቸውም ዘንድ አዘዘ። ሊቀጳጳሳት አባ ዮሴፍም ንጉሱን እንዲህ ብሎ ማለደው፤ ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ እሊህን ማራቸው እንጂ አትግደላቸው አለው። ንጉሱም ስለ የዋህነቱ አደነቀ። ልመናውንም ተቀብሎ ማረለት። ከዚህ በኋላ በሽማምንቱና በኤጲስ ቆጶሳት ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሻር ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉስ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማረቆስ በመንበርና በላዩ ለመቀመጥ ለተገባው ቅድስና እጅነሳለሁ በእኔና በመንግሥቴ ላይ በመላው ወገኖቼ በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንና አባ ዮሐንስን እንድትልክልን እለምናለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህ በሀገራችን ሸነፈርና ድርቅ ሆኖ ከሰዎች ከእንስሶችን ብዙዎች አለቁ። አሁን አባ አሁንም አባቴ ወይ ስንፍናችንን ይቅር በል መሀሪና ይቅር ባይ ወደሆነ ወደ ሆነ እግዚአብሔርን ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስ ላክልን። አባቴ ሆይ የተባረረበትን ምክንያት እኔ ያስረዳሃለሁ። እኔ ልጅ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊት ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስን ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈ ወርቅን ንግስት አውዶክስያ እንዳሳደደችው በክፎች ሰዎች ምክር ንግስቲቱ ሚስቴ ማሳደዷን የቀኖናውን ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገረኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም እዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰ ጊዜ አነበባ ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖ ወደ አስቄጥስ ገዳም መልክተኞቹን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋገው፣ አጽናናው። ከዚህም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሱና መላው የኢትዮጵያ ሰዎች ሁሉ ደስ ብሏቸው እግዚአብሔርን አመሰገኑ። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገሳቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍትም ለእነርሱም ስውር የሆነውን ተርጉሞ ያስረዳቸዋል፣ ያስገነዝባቸዋልም። በትምህርቱና በጸሎቱም እንዲህ በጠበቃቸው፣ ጌታችንም በእጆቹ ብዙዎች ታምራትን አደረገ። የአማራች ገድሉንም ጽፎ አጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የህይወቱም ዘመን ሰባ ስምንት ነው። ከምንኩስና በፊት 20 ዓመት በምንኩስና ተጋድሎ 39 ዓመት በሊቀ ጵጵስና ሹመት 19 ዓመት ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረስ ለዘላለሙ አሜን። ሰላም እብል ለሊቀ አባ ሰዓት ዮሴፍ ዘሀገረ መኑፍ ዘተውህበ ሎቱ አይምሮ አይምሮ መጽሐፍ ወሰላም ከአይበለ ታልእኮቱ እስቆፍ እንተ ክሳዶ መቲረ ዘይ ክህለ ሰይፍ። በዚህ ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናሲዎስ ባላውያን ነገስታት በዲዮቅልጥያኖስና በመክሰሚያኖስ ዘመን በሰማይትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱ ምንም በሰለቸ ጊዜ ራሱን በሰይፍ አስቆረጡ። የሰማዕትነት አክሊልም ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዘችም ቀን የቅዱሳን ኢላሪዎስ፣ ጣንቅ ያቅ፣ ቴዎዶስ፣ ቴዎዶስዎስ፣ ቴዎላስ፣ ዮሳብና ገድላ የሰማዕት እስክንድርያም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን።